እስችለዲት መራ ብትላይ በረከት ወድና የተከበራችሁ የእኔ ቤተሰቦች እንዴት ናችሁ? ዛሬ የማሳያችሁ የሌቦቹን ሀገር ነው። ሁላችሁንም አይደለም አጋሮ አጋሮ የሚባል ሀገር ለመጀመሪያ ዝሰማ ነው ማለት ነው። እና አሁንም የሰላላቸው ቪዲዮ አጋሮ የሚባለውን ሀገር ነው የማሳያችሁ ማለት ነው። እኔ ዛሬ በህይወቴ እንደዚህ አይኑን ያፈጠጠ ሌባ አጋጥሞ በስልኬ መቶብኝ አያውቅም። በስልኬ ሌባ የዛሬቱ ሌባ ትለያለች። የምር እራሳችሁን ጠብቁ። አጋሮ ያጋሩ ልጅ ነኝ አለች፣ ውች ሌባ ማለት ነው። ውሸቷንም ሊሆን ይችላል አላኋዋል። ከዛ መጀመሪያ ትናንት ጀምራ ጥምት ያርገኛለች የሆነ ደረሰኝ ብር ትልካል በስልኬ ማለት ነው። ደረሰኝ ሁለት ሺ አምስት መቶ ሪያል በሳውዲ ትልክና ምን ትለኛለች? ወንድሞች እያጣደፉኝ ነው። እኔ አዲስ ነው የመጣሁት ከሳውዲ ወደ ኢትዮጵያ አዲስ ነው የመጣሁት። ቤተሰቦች የማንን ምጭ አይጠብቁም። ቅርታ ዘን አረጓል እና ውዶችዬ የሀገሩን ስም ልራሱ እንትን ያለችን ይሳናት እና ምን ትላለች ቤተሰቦች እኔን እጅ ነው የሚጠብቁት። እናቴ በጣም አማት ሆስፒታል ነው ያለችው። እና እባክሽን፣ እባክሽን ይህን ብር ቶሎ እንዲያስተላልፍልኝ ልጁን አናግሪው ትለኛለች። ሪከርድ አርግደት ደዌለት ምድሪክ እየተጨናነቀኛለች ከዛ ደግሞ ይው የወንድሜ ሪከርድ ብላ የወንድሜ ሪከርድ ነው ብላ ወንድሟ ደግሞ አሁን አራት ሰአት ላይ ነው ብራስ የምትደረገው አሁን ጋር ተደረገች፣ ብሩ ካልገባ ህይወቱ አደጋ ላይ ነው የሚል ሪከርድ ላከችልኝ። እናቷን እኔ እንደዚህ አይነት ውሸት እ እንዲህ አይነት ውሸት ጉድ የሆነ ውሸት አይቻላል። ማነሽ የታገር ልጅ ነች ስላት፣ ፈት ያባላለሁኝ ያጋሩ ልጅ ነያኝ እኔ አጋሮ የሚባል ሀገር ስለን ለመጀመሪያ ጊዜ ስሙ ሲጠራ ነው እንዲህ አልኳት በአሁኑ ሰዓት ግን እንደው የዋህነሽ ለማታቂ ሰው ብርሽን መላክ ይችላለሁ እጅ ሊቱራካ ኔ ነው ያለው ደረሰኝ ላክ ስታደርግልኝ ለካ ደረሰኙ ፌክ ነው ፌክ አካውንት ነው ከዛ ማለት ነው ስብሃን አላህ ፌክ አካውንት ነው ደረሰኙ ፌክ ነው የላከችበት አካውንት ግን እኔ የማውቀው ሰው ነው ከዛ ሲታይ ፌክ ውሸቷን፣ ማለት እንዴት አደገው ከኮምፒውተር ላይ ፌክ ደረሰኝ እንደሚያወጡ በጣም ይገርማል። ወላይ ግን እኔ እንደዚህ አይነት እንዲህ ያለ ጉምድ ያለ ውሸት ለመጀመር ቲሙ ኮታቀ እንዲ ኳሮሩ ጠልገሌ ከድ ማድረግ መደብ እንዲሁም ፋትራ ቢጨንቀኝ አሱር አካባቢ ላይ እህቴን ሶላልስገድ ያልኳት እበክሽ ሶላልስገድ ጠብቅኝ ያልኳት ካልመልስ እንዲ ብሎ ነውላት አለው ልጁ ደግሞ ልኬደት አያየውም፣ ሽ ደረሰኝንም አያይም

ያጋሩ ልጅ እኔ ብላለች። እዛ ሀገር ሌባ አለ ማለት ነው። ከዛ እኔ እንግዲህ ውሸቷ ቢሆን ይችላል። ውሸታም ነው ልጅቷ። አንደች አጋራት እና አጋሩ ማለት ነው። ግን እንኳን ውሸት የሚባል ነገር ጭራሽ እኔ እንጃ እንኳን እና ይቺ የለመደች ሌባ ኖራለች ለካ። ከዛ ፌክ ፌክ ደረሰ ነው እንዲ አንቺ ሌባ ስላት እንዲ ቦልካ አርጋ ልማ ላይ ከባስ ሲነቅበት ጥርጋለች ማለት ነው። ቦልካ እኔ ቀድሜ ስል ጀምሬ ቦልካት ነበር፣ ግን እሷ ናት ቀድሚ ይቦለከች እኔ ሳልቦልካት በፊት አንቺ ፌክ አካውንት ነው እንዲ ልከሽ እንዲ ፌክ ደረሰ ልከሽ ነው እንዲ እንደዚህ የምታሯሩ እጪ ብዬ ስጽፍላት እንዲሁ ከስት ብላ ላይ የሄደችው። ቁጥረን ከየት እንዳገኘችው አላቅም። እንደው እንደው ትናንት የጀመረች ዛሬ ውሏን ዋለችብኝ፣ ዋለችብኝ። የምትገርም ውሸታም ናት። የምትገርም ውሸታም ማለት ሰው ዴሞ ኮንቴ ላይ ታዲያ፣ ሀዋላዎች እኮ አያፈጥኑም። እህቴ፣ ቀደም ብለሽ ብሩ ብሩ ብትልኪው፣ ቀደም ብለሽ ደረሰኝ ብትልኪው ነበር እንጂ ሀዋላዎቹም እሺ፣ አያፈጥኑም እሺ። እንዴው እንዴው የሚያበድሽ ታገኝ ትበደር እንደሆነ እንጂ እላለሁኝ እኮ ነኝ እኔ እኮ ነኝ። እና እራሳችሁን ጠብቁ። አንድ ማንኛችሁም ሰዎች ሀዋላ የምትሰሩ ሰዎች ብር የምትልኩ ሰዎች ማለት ነው። መጀመሪያ መጀመሪያ እንትን ብር ተልኮላችኋል ከምትትባሉ ሜሴጅ ላይ ይየው ስልካችሁ ላይ ሜሴጅ ካልገባ ልትሰረቁ ነው። ብር ገብቶ ሳይሆን ልትሰረቁ ነው። እነዚህ ሌቦቹ ስትነቁባቸውም ብሎ ከርገባችሁ ነው የሚሄዱት። ሳትነቁ ቀርታችሁን ብራችሁን ብታሸክሟቸውም ብሎ ከርገባችሁ ነው የሚሄዱት። ሁለቱም አንድ አይነት ነው ውጤቱ። ስለዚህ ሜሴጅ ስልካችሁ ባይገባ የኔ ቢጤ ቱ የዋህ እንደዚህ ላለ ሰው ብር ልክ ያለው ነው። እችኮቻ ካርጋ የመጣች ናት። በኔዛ አካውንት ልክ ያለሁኝና ቶሎ እንዳያስገባ ንገሪልኝ ብላ አንዷ ስትላት የኔ ቢጤ የዋህ ቱ ዋስገባላት ልትል ትችላለች፣ ሳታውቅ ማለት ነው። ግን ብር የምትልቁ ሰዎች ግን ታጠንቀቁ። ባለ ሰራፋዎች ታጠንቀቁ። ሜሴጅ ስልካችሁ ውስጥ ሳይገባ አንስታችሁ እንዳትልቁ። እኔ ይህ ልጅ አንስቶ ቢልክ ኑሮ ዲያል ተስገባ የነበርከው። የላከች ደረሰኝ ሁለት ሺህ አምስት መቶ ሪያል በሳውዲ ማለት ነው። ቀላል ብር እንደ አይመስላችሁ። ውሸቷን አንቺ ደረሰኝ ነው እንደ የላክሽልኝ ስላት እንደው ብሎ ከርገ ጥርግ አለች ማለት ነው። እኔ በጣም ነው የገረመኝ። ስልክ ቁጥሯን ዝለጥፈው ነበረ ግን ምን ዋጋ አለው? አሁን እኔም ባታለለችበት ሌሎቻችሁን ላታታለል ትችላለች። ምናልባት ሌላ መስመር ልታወጣ ትችላለች። መስመር ልትቀያየር ትችላለች። ሌባ እንዴ ስለሆነ ማለት ነው። እና የአጋሮ ልጅ ነኝ አለች። እኔ እንደ መጀመሪያ ጊዜ አጋሮ ሲባል ስሰማ አልኳት እኔ ያላቅሽም አልኳት። የሚገርም ደግሞ የሚገርም ጉድ እኮ ነው። እኔ እኮ የማታውቂውን ሰው ለምን መለሽላት ምናምን ብላችሁ ያሉም አሉ። ትክክል ናችሁ ግን

ጣሊቃዋት ልትረዳ አልቻለች። ችግር የለም እንደ ፍሩን ላኪልኝ እንጂ አራት ያፍጥኙ አራት ያፍጥኙ ስላለች እኮ እንዴ ስትል ደግሞ ደሞ ስብሓንላ ሲጀመር አጋሮ ነው አገሬ ያለችኝ እንጂ አጋሮ ላይሆን ይችላል። ያጋሮ እንግዲህ ይሄ ነው ሰኒም ሰርች አድርጌ እየወት ላይሆን ይችላል ውሸቷን ነው የሚሆነው እና በጣም ምትገርምናት በጣም በጣም ደግሞ አማራ ክልል ነው እንዲ ሰው ይመስለኝ። ምክንያቱም ያለን ሰው ሁሉ እናኋዋለ እኔ ያለቅም ነበረ አጋሮ ከተማ ፋይናንስ ከተማ የቀለጠ ነው ትልቅ ነው ማለት ነው። ማሻአላ ዋላይ ሱብሓን፣ ሀገራችን እኮ ደስ ስትል ግን የምር

የወንድ ልዩ ሩከርድ ወይ እኔ ቢኖረ አሰማችሁ ነበር። ግን ድርግም እኔ ደግሞ ትግስት ላይ በቃ ይሆናለ። ሰው ሲያ ታለለኛል ውድምና ወደ አሁኑ ድ ለትለትለት ታራኩት ብሰሙት በጣም ነበር የሚያስቀው። ውሸት በእናት እንዴሽ በእናታቸው የሚዋሹ ከዋሽስ በሌላ በሌላ ነገር አይዋሹም እንዴ በእናታቸው። እንዲ ጨካኝ ሁላ ምድር ጨካኝ ሱብሃነ አላህ እናታቸውም ምስኪን እናተራግማ ነው እንዲ እናንተ አይነቱን ስትወልድ ስንት ሸጋ በሚወለድበት አለም እናንተ መውለዷ ማለት ነው ስብሃን ደግሞ እኮ የምትገርም በአላህ እኮ ነው የምትለው በየደቂቃው በአላህ ተላለ ጀመር በአላህ አይባልም በውሸት በአላህ አይባልም አብሶን በስርቆት እንዴ እንደው ስልኬን ከየት እንዳገኘች አላውቅም ዲያ ላይ ነው የፈጠጠ እኔ ብዙ ጊዜ የሚመጡ ልጆች ገቢ የሆነ ምንድን ነው የሚባለው? የሆነ የመድኃኒትን ሱቅ ምናምን አብሮኝ ያልገባኝ ብቻ የሆነ ነገር የሚሸጡ በየቦታው እናከፋፍላለን ከኛ ጋር ገቢ ድርጅት ድርጅት የሚሉ ናቸው የሚመጡ። ብዙ ጊዜ አንድ ደግሞ አንዳንዶች ደግሞ ስንተኛ ኮኮብ ከደረስሽ ይህን ያክል ኮኮብ ይደርስሻል፣ ከኋላይ ሰው ተገባ ይህን ያክል ይደርስሻል፣ ህይወትሽን ትቀይርበታለሽ ምናምን ነገር የምንድን ድርጅት የምንድን ድርጅት የሚሉ እንደዚህ አይነት ነው ብዙ ጊዜ የሚመጡልኝ። ግን አንድም ሰው አስተናግጄ አላቅም እንደዚህ አይነት ይመጡልኛል እንጂ እንደዚህ አይነት ያፈጠጠው ሌባስ የወጣላት ሌባ ለመጀመሪያ ጊዜ ነው የመጣችሁ ማለት ነው። ለማንኛውም እራሳችሁን ተጠብቁ። የባንክ አካውንት ያላችሁ ልጆች ደረሰኝ ሳይላፍላችሁ ማነው ደረሰኝ አይደለም ደረሰ ፌክ ነው ደረሰ ፌክ ይሆናል ማለት ነው። ብሩ ብሩ በትክክል ስልካችሁ ሚሴጅ ሳይገባ ሜሴጅ ያልገባ ስልካችሁ ውስጥ ሚሴጅ ሳይገባ በአካውንታችሁ ብር ሲገባ ሜሴጅ ይገባላችኋል። ሚሴጅ ሳይገባላችሁ ብር እንዳትልቁ እንዳትልቁ እንዳትልቁ፣ አትርሱ። ወደ ላይ እንደ ቀላላቸው እያጋጠመው ነው የሚያውቀው እያላጋጠመው አያውቀውም ማለት ነው።